ሰላም ጤና ይስጥልኝ ውድ ጓደኞች እያለም ዩቱብ ቻናል ቤተሰቦች ሰላም ብያለሁ በያላችሁበት ያለም ዳርቻ ሰላማችሁ ብዝት ትርፍረፌ ይባልልኝ ውድ ጓደኞቼ ዛሬ ይዤላችሁ የመጣሁት ጨጓራችሁን ለሚያማችሁ በተለይ በመዳም ቢሆናችሁ ጨጓራችሁን ለሚያማችሁ ልጆች ይህንን እኔ የተጠቀምኩትን ነው ይዤላችሁ የመጣሁት ይሄ እርድ ነው ጠርጅ እኔ ሁልጊዜ በሳምንት አንድ ጊዜ በጣም በጣም ከፍተኛ ደረጃ ላይ ደርሶ ነበር ጨጓራዬ ማለት ነው። ፍራፍሬ ነገር አልበላም፣ ትኩስ ነገር ሻሄ፣ ቡና አልጠቀምም ነበር ማለት ነው። እና በቀላሉ እኔ በቤት ውስጥ የተጠቀምኩትን ነገር ነው ይዤላቸው የመጣሁት። ይኸው እንደምታዩት በሻይ ኩባያ ነው ይህ እንትን ያልኩት ማለት ነው። እና ውድ ጓደኞቼ የተጠቀምኩት የሁላችሁ ይህንን እርድ ነው። በቤት ውስጥ የምንጠቀመው ምግብ የምንሰራበትን እኔ እንዴት አድርጌ መሰላችሁ? እንደዛ አድርጌ ነው የተጠቀምኩት። አንድ ማንኪያ ማለት ነው። አንድ ማንኪያ እርድ ነው እየተጠቀምኩት እና የሁላችሁ ይህንን አሁን እኔ እንደዚህ በፈላ ውሃ አድርጌ ለብ እስከሚል ድረስ እጠብቃለሁኝ። ከቻላችሁ እስከ እንትን እስከ አተላ ማለት ነው። በጣም ያማማችሁ ልጆች ካላችሁ እስከ አተላ። እኔ ግን ትንሽ ወደ እንትን ትንሽ ዘቀጥ ሲል ነው የምጠጣው። አልችለውም በጣም ማለት ነው። እና እኔ በቀን ሁለት ጊዜ አረብ ሀገር እንዳለ በቀን ሁለት ጊዜ ነበር ሐኪም ቤት የምሄደው ማለት ነው። እና ምንም አማራጭ ሳጣ ወደ ቢሮ ህጂ ቤት ቀየርኩ ማለት ነው። ቤት ስቀይር አንጀት ድርቀት አለብኝ፣ ጨጓራ አለብኝ፣ መራመድ አልችልም ምግብ መብላት አልችልም ነበር የጨጓራ ማለት ነው። እና የኬንያ ልጅ አገኝቼ ነው ይሄን ነገር መድኃኒት ልስጥሽ ብላ ይሄንን አንድ ማንኪያ፣ ሁለት ማንኪያ የወይራ ዘይት የዘ ዘይቱን የሚሉት ማለት ነው አረቦቹ። እሱን ጠጣሁኝ፣ ይሄንን ጠጣሁ ማለት ነው እርዱን፣ እመኑኝ። ከዚያም በኋላ እኔ ቢያንስ ሰባት ዓመት ይሆነኛል ጨጓራ ህመም ታምሜ አላውቅም። ሲቀጥል ደግሞ የእርድ ጥቅም ብላችሁ ሰርች ብታረጉ ለምን ለምን እንደሚሆን ዶክተሮች የራሳቸው ይናገራሉ። እኔ ሐኪም ሆኛ አይደለም ሰምታቸዋል። ቤት ውስጥ ማንኛውም አረብ አገር አሁን ሲያመን ቅድሚያ ሰርች አድርገን ነው የምናየው። ኢትዮጵያችን ላይ ቲክተክ ላይ አይተን ማስታገሻ ነገር ቢሆን እንኳ ቤት ውስጥ እንጠቀማለን አይደል? እኔ ግን የእውነት እማኑ በጣም ኢትዮጵያ ሲሄድ ራሱ ለቤተሰቦች ይህን ተጠቀሙ ብዬ ነው የምሰጠው ስትጠጡት ይመረግጋል፣ ግን ትንሽ የእንትን ግሮረ ላይም ራሱ ለምሳሌ እንትን እጃችሁን በእርዱ ስትታጠቡ እጃችሁ የመኮማተር እንትን አለው ጸባይ አለው ጭምድዴ ማለት እጃችሁ ላይ ስትሞክሩ ማለት ነው። ጨጓራችንም ላይ እንደዛ ነው። ጨጓራችን ማለት ይሄ ስስ አንጀታችን ነው። ያንን አሁን የቆሰለውን ወይም ቁስለት ያለበትን ወይም የሚያመንን ነገር እዛ ላይ ያርፋል ማለት ነው። ይሄ እና እኔ በጣም ተጠቅሜበታለሁ። ጨጓራቸውን የሚያማቸው ልጆች በተለይ ሰርች አድርጋችሁ እራሳችሁ ከሌላ ቪዲዮ ላይ አይታችሁ ተጠቀሙ። እኔ ለዩቲዩብ መስሪያ አይደለም እያመጣሁላችሁ ቪዲዮ እና ይኸውላችሁ፣ እንደዚህ እኔ በሳምንት አንድ ጊዜ እጠጣለሁኝ። መድኃኒት መድኃኒት ሆኖኛል። እየተጠቀማችሁም ካላችሁም አስተያየትም ካላችሁም ኮሜንት አድርጉልኝ። ለዛሬ ይሄን ይዤ መጥቻለሁ። በከስንት ጊዜ በኋላ ነው ዩቲዩብ የሰራሁት። ዛሬ ትንሽ ህመም ስላመመኝ እስኪ ቪዲዮ ልስራላቸው ብዬ ነው እየሰራሁላችሁ ጨጓራን ስላመመኝ እና ላይክ እና ኮሜንት ሰብስክራይብ አድርጉ። እሺ ውዶቼ ማሮቼ